ትዳር ማለት በቃ እንደዚህ ቀላል ነገር ሆነ ታየ ማለት አቅለውታል። አሁንም ቢሆን አቅለውታል። እያቀለሉት ነው፣ እያየን ያለ ነው። ግን በሰው በኩል ያለውን ተውትና በፈጣሪ በኩል ራሱ እኮ ትዳር ማለት በጣም የከበረ ነገር ነው። በቃ በጣም ትልቅ ነገር ነው። ነጽስ፣ ማን ነው እንደዚህ ከጎንሽ ሆኖ ሀይ ሀይ የሚልሽ? እንደዚህ እንድትሆኚ አብርሃምና ሩታ ለማበጣበጥ የሃይ ሃይ እያለሽ የሚያበረታታሽ የአብርሃም ውሸት እንዳለ ሆኖ ውሸቱን ሊሆን ብዙ ቃል ሊገባልሽ ይችላል። ግን አሁን ላይ እሱ ባለ ትዳር ሆኖ እንደዚህ እንድትሆኝ እያደረገሽ ያለው ማን ነው? እንዴት ለትዳር ምን እንደሆነ ማገናዘብ ያቅጥሻል? ለምን ስለ ትዳር መጀመሪያ ጠንቅቀሽ አታቂም? በቃ እሱ ዋሸሻረን ፈጣሪ ያለው ነው እንጂ የሚሆነው አንቺ ብለሽ መቼም ሊሆን አይችልም። አሁንም ቢሆን አንቺ አብርሃምና ሩታን አጣልተሽ አብርሃም የራስሽ ልታደረግ መቼም አትችልም። የኔ ቆንጆ እንዴት አድርጌ እንደምነግርሽ አላውቅም። አንቺ እኔ ስለሆንሽ በጣም ደስተኛ ነኝ። ይህ ነገር እውነትም ለነፂ ነው እንዴ ብላችሁ ታምናላችሁ? እስቲ ኮሜንት ላይ አስቀምጡልኝ። ፋሚሊ፣ ምርጥ ጓደኛ፣ የነብስ ቁራኛ ብዙ ነገር ነሽ እስከ መጨረሻው አጠብቀዋለሁ። እወድሻለሁ፣ ሁሌ ማፍቅርሻለሁማ ማለት እንዴት አይምሮክ እንዴት ይሻለክ ያን ያወጣሃቸው የፍቅር ቃላቶች። ስስቴ ያፈቀር ከዕለታት አንድ ቀን እየኖርክ እያለ መጣልኝ ስስቴ ወደድኩሽ እያለ እኔ እያወኩት ልቤ ውስጥ እንዳለ ሳቂን ሰላም ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኔ የአቢቲ ፋሚሊ ተከታታዮች እንዲሁም የአብርሽና የሩታ ፋሚሊ የሆናችሁ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ያላችሁበት ሰላማችሁ ይብዛልኝ። እንግዲህ ዛሬ ተመልሼ በአንድ ቪዲዮ ወደ እናንተ መጥችላችኋለሁ ማለት ነው። ማታ ነፂ በለቀቀችው እውነቷን ነው ውሸቷን ነው ምናምን በሚለው አንዳንድ ሀሳብ ለመስጠት ወደ እናንተ መጥችላለሁ። ያው ትላንትና ምናምን ምንም ቪዲዮ አልሰራውላችሁም። ብዛዎቹ ስጠብቁ ነበር አብዮት በዛሬው ቪዲዮ ምንም አይነት አልሰራም ብላችሁ ከትላንት ወዲያ በለቀቁት ቪዲዮ ኮሜንት ላይ ምናምን ስጽፉልኝ ነበር ከአደረ በኋላ ቢሆንም እና በውስጥ መስመር ያወራችሁ ያሉ ቦክስ ላይ በጣም ይቅርታ ጠይቃለሁ። ትንሽ ያልተመቸኝ ነገር ስራ ለቪዲዮ ለመስራት ስላልተመቸኝ ነው፣ ለዛ ነው ያልሰራውላችሁ። በጣም ይቅርታ እና እንግዲህ ዛሬ ከመጣሁት ሁላችሁም ይህን ቪዲዮ ላይክ በማድረግ ጀምሩት። የምር የእውነት ላይክ አድርጉት። እንዲሁም ደግሞ በተቻላችሁ መጠን ሼር ሼር ለማድረግ ሞክሩ። ምናልባት ይህንን ቪዲዮ አብርሃምም ሩታም ነፂም ሊያዩት ስለሚችሉ ማለት ነው እና በተቻላችሁ መጠን ሼር አድርጎት እንዲሁም ለዚህ ቤት ለዚህ ቻናል አዲስ ሆናችሁ ደግሞ ሰብስክራይብ እያደረጋችሁ ተቀላቀሉን። የእውነት ብዙ ነገር እያመለጣችሁ ስለሆነ ማለት ነው። እና የዛሬ ቪዲዮ ያው መግቢያ ላይ እንዳያችሁት ነው፣ ነፂ ፋይል ብላ ያወጣችው አብርሃም ለነፂ ሲገልጻት ምናምን፣ በተለየ መንገድ ሲገልጻት ምናምን እና ይሄ ነገር ግን እውነት ነው ብላችሁ ታስባላችሁ? እስቲ ማለት የተሰማችሁን ሀሳብ ያሳችሁ ኮሜንት ላይ ነጻ ፈቃዳላችሁ፣ ኮሜንት ላይ የፈለጋችሁትን መጻፍ ማለት ነው። እና ይሄ ነገር እስቲ ምን እንደሚመስላችሁ ኮሜንት ላይ አስቀምጡልኝ። እኔ ይሄ ነገር እየተሰራ የተፈጠረ ሴራ ነው እንጂ እውነትም አብርሃም ለነፂ ብቻ ማንም አያውቅም፣ ሊላትም ሊገልጻትም ይችላል። ከዚህ በፊት እናቃለን፣ ፍቅረኛዋ ነበረች ነፂ ማለት ነው ግን አሁን ላይ ነፂስ እንደዚህ እያደረጋት ያለው ምንድን ነው? ማለት አብርሃምና ሩታ ተጋብተዋል፣ እርጉዝ ናት ሩታ። በዛ ላይ ትዳር ባለትዳር ሆኗል አይደል? ትዳር ማለት እኮ እንደዚህ እንደ ቀል የሚታይ ነገር አይደለም። ለምታውቁ ሰዎች ታውቃላችሁ? ምናልባት፣ ለደረሳችሁ ብቁ ለሆናችሁ ሰዎች ታውቃላችሁ፣ ትዳር ምን እንደሆነ። እያየን ነው አልክ፣ ሰውታል፣ አቅል ለውታል። ግን በፈጣሪ በኩል የተከበረ ነገር ነው ትዳር ማለት ማለት እንደ ቀል የሚታይ ነገር አይደለም። ሶ ነፂስ እንደዚህ አብርሃም እና ሩታ ባለትዳር ላይ መጥታ እየበጠበጠች ያለችው ማን ነው? ከጎኗ ሆኖ ሀ የሚላት እንደዚህ እንድትበጠበጥ ወይም ደግሞ እንደዚህ አይነት ድራማ እንድትሰራ እያደረጋት ያለው ማን ነው? አብርሃም ብዙ ቃል ሊገባላት ይችላል። ግን በትዳር ውስጥ ሆኖ የሰው ህይወትን ለመበጥበጥ ምን የሚሉት ነው? ለምን አስፈለገ? ብቻ ነፂ የእውነት ትንሽ ብትረጋጊ እንደ እኔ ብትረጋግ አይ ነኝ ሶ አብርሃም፣ ስ ሩታን ፈቅደ መርጠ ላገባሃት፣ ነገር ለምን እውነቱን ፈራ? እውነቱን ብትናገር ኮ ለዚህን ደረጃ አደርስም፣ ሩታም እንደዚህ አትሆንብህም ነበር። ምክንያቱም እውነት ከተናገርክ እውነት ነው። በቃ ያለፈ ነገር ነው አይደል? ድሮ እንደዚህ ነበረን፣ አሁን ግን እንደዚህ አይደለንም ብለ ብትረዳት ሩታ እንኳን ያኔ የወደፊት ህይወቴን ያበላሸዋል ብላ የምታስብ ነገር ከሆነ አሁን ላይ እንደዚህ እንደዚህ አይነት ተስፋ አትሰጥም ነበር። የልጅ ተስፋ አትሰጥም ነበር። አንተ ያኔ እውነቱን ብትነግራት አሁን እንደዚህ አትሆኑም ነበር። መዋሸቱ ለምን አስፈለገ? ሲቀጥል በነገራችን ላይ ታዬ፣ አይዞሽ እኛ አለንልሽ ከጎንሽ ነው። ምንም ነገር ይፈጠር አንቺ እውነት አለሽ። አብርሃምም ከመዋሸቱ ቢያንስ ትንሽ መዋሸቱ ነው እንጂ አብርሃም አሁንም፣ በቃ ያለፈ ነገር ነው አይደል? ቀለል አድርጎ ነው ያየው። ነፂም በጣም ስህተት እየሰራች ነው፣ አሁን ላይ ማለት ነው። ብዙ ነገር ሊላት ይችላል፣ ብዙ ቃል ሊገባላት ይችላል። ግን ይህንን አውጥታ ማሳየቷ በጣም ትልቅ ስህተት ነው። እንደኔ ትልቅ ስህተት ነው ብዬ ነው ማስበው። ሩታዬ አይዞች ከጎንሽ ነን። ነፂም ቢሆን እውነቱን በስነ ስርዓት እስክናረጋግጥ ድረስ አብርሃም ይህንን የፍቅር ቃላት ለአንቺ የተጠቀመለች ነገር ከሆነ እውነትም ፍቅረኛ እንደሆናችሁ እናቃለን። በምን እንደተለያያችሁ ባናቅም እንደዚህ ተስፋ የሰጠች ነገር ከሆነ አብርሃም በጣም ስህተት እንደሰራ እናቃለን። ግን እንዲህ ከጎንሽ ሆነው ሃይ የሚሉሽ እንደዚህ እንደዚህ አርጎ የሚሉሽን አንዳንድ ሰዎች አሉ። እነ ኪያ የሚባሉ ሰዎች ኪያ ብሩክ የሚባሉ ሰዎች በጣም ጥንቃቄ አድርጉ፣ እናንተ ራሱ ማለት ነው። በጣም ስህተት እየሰራችሁ ነው። እውነት እየሰራችሁ መስሏችሁ በጣም እየተሳሳታችሁ ነው ያላችሁት። በጣም ጥንቃቄ ብታደርጉ እንደኔ የተሻለ ነው አላችሁ። ሌላም በነፂ ድርድር የሰፈሯ ልጆች ነን ምናምን ብላችሁ እንትን ምትሉ ሰዎች ብቻ እረፉ። የእናንተ ኃይለኝነት የእናንተ እንደዚሁ ዩቲብ ላይ ወጥቶ መፎከር ምናምን ተገቢ አይደለም። ምንም የስክህትም የትም አደርሱም። አብርሃም ላይ አንዳች ነገር አታደርጉም። እርግጠኛ ነኝ ግን ያው ነፂ እንደምትወዷት አብርሃምን ብዙ ወዳጅ አለው እንደ ነፂ ማለት ነው ሩታዬን በዛው ልክ የሩታዬ ደግሞ ይብሳሉ ሩታን የሚወዳት ቡታጀራ ያሉ አብርሃምን የሚወዱት ብዙ ወጣቶች ወንዶች አሉ ስለዚህ እናንተም በዚህ ልክ አትንጫጩ እረፉ ነፂ እንደሆነ ብቻ ነፂ ፈጣሪ ያቅልሻል ለአንቺ ያለው ነገር ነው የሚሆነው ለአንቺ ያላለው አይሆንም አንቺ በፈረግሽው መንገድ አይሆንም ፈጣሪ ካላለው ማለት ነው። አንድ መናገር የምፈልገው ነገር ራሱ ቢኖር ነፂ እውነት አለኝ እስካለች ድረስ እውነቷን እስከሚወጣላት እስከምናቅላት ድረስ አንዳንድ ኮሜንት ውስጥ እንደዚህ ቪዲዮ እየሰራችሁ ነፂ የምታጣጥሏት ሰዎች፣ እኔ በእርግጥ ነፂን አልደግፋትም፣ በምንም ተአምር ነፂን አልደግፋትም። ምክንያቱም ይህን ሁሉ ጊዜ ቆይታ አሁን ህይወት ለመበጥበጥ ነው የመጣችው እንጂ ምንም ነገር እኖሯት አይደለም። ያው ስለ ትዳር የምታቅ ነገር ከሆነ የያዘችውን ይዛ ባለ ትዳር አብርሃሙን እንደዚህ አታደርገው ነበር እና ኮሜንት ውስጥ እየገባችሁ ነፂን እንትን የምትሏት ሰዎች ትንሽ አደባችሁ ምትዙ ብትረጋጉ። እኔ ነፂን አልደግፋትም ብያቸው ነግሪያችሁ አለው። ግን ያው ሰው ነች እውነቱን እስኪወጣላት እስከምንረዳት ድረስ እንደዚህ ማድረግ የለብንም። ነፂ ራስሽን አጠንክሪ፣ ነገር ሁሉ ለበጎ ነው። እግዚአብሔር ያለው ነው እንጂ ሰው ያለውን አይሆንም። አሁን ላይ ሲረግጡሽ የነበሩ ከፍስት ካንቺ ጋር ይሆናሉ ሁላቸውም ማለት ነው። እና በተቻለሽ መንገድ መጠን ለመረጋጋት ሞክሪ። ይህንን ማድረግሽ ስህተት ቢሆንም ብቻ ምን ማለት እንዳለብኝ አላቅም። እኔ የተሰማችሁን ሀሳብ ያስታችሁ ኮሜንት ላይ አስቀምጡልኝ። ብቻ እኔም ስህተት ካለብኝ ይቅርታ አድርጉልኝ። ስህተት ከሆነ ይህንን መናገሬ የተሰማኝን እንደ ሁሉም ሀሳብ ሊለያይ ይችላል። የየግሉ ሀሳብ ማለት ነው እና እኔ የተሰማኝን የተናገርኩት። እናንተም ደግሞ ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ይህን ቪዲዮ ከወዳችሁ ላይክ ማድረጋችሁ እንዳትረሱ፣ እንዲሁም ደግሞ በተቻላችሁ መጠን ሼር እያደረጋችሁ አድርሱላቸው። በሌላ ቪዲዮ እንገናኛለን። ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ። ይመቻችሁ።